ሰላም ጤና ይስጥልኝ። ውድ የዩቱብ ቻናል የተከታታዮች እንኳን በሰላም መጣችሁ። ለቻናሌ ደግሞ አዲስ ስለሆናችሁ የዶክተር አብርሃም ካሳሁን እባላለሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬ ቆይታችን እንግዲህ ብዙ ሰዎች ከሚሰቃዩበት በሽታ አንዱ ስለሆነው ስለ ጉልበት በሽታ የምናወራ ይሆናል። ከጉልበት በሽታም ደግሞ ለዛሬ የወሰድነው ስለ ጉልበት ኢንፌክሽን ወይም ኒ ሴፕቲክ አርትራይትስ ስለሚባለው የበሽታ አይነት የምናይ ይሆናል። እስከ ፍጻሜ ድረስ አብራችሁኝ ቆዩ። ስለ ጉልበት የኢንፌክሽን እንግዲህ ስናነሳ ስለ ምንነቱ እናነሳለን። አጋላጭ ምክንያቶቹ ምን እንደሆኑ እናያለን። ምን አይነት ምልክቶችን እንደሚያሳዩ፣ ምን አይነት ጉዳቶችን በጊዜ ካልታከመ ምን አይነት ጉዳቶችን እንደሚያመጣ፣ ምን አይነት ምርመራዎች እንዳሉ፣ ሕክምናው ምን እንደሚመስል እና የመከላከያ መንገዶቹ ምን እንደሆኑ በደንብ እንመለከታለን። ጠቃሚ መረጃ ስለሆነ እስከ ፍጻሜ ድረስ አብራችሁን ቆዩ። ከምንነቱ ስንጀምር እንግዲህ የጉልበት ኢንፌክሽን የምንለው ወይም የጉልበት ሴፕቲክ አርትራይተስ የምንለው እንግዲህ በጉልበት መገጣጠሚያዎቻችን ላይ የሚከሰት ኢንፌክሽን ነው። ይህም እንግዲህ በባክቴሪያዎች በፈንገሶች፣ እንደገና በቫይረሶች ሊከሰት ይችላል። ግን በብዛት የሚከሰተው በባክቴሪያዎች ናቸው። እና የጉልበት ኢንፌክሽን ወይም የጉልበት ሴፕቲክ አርትራይተስ በሚከሰትበት ጊዜ ህመም ሊከሰት ይችላል፣ እብጠት እና ካልታከመ ደግሞ ለብዙ ጉዳቶች ሊያ ሊያጋለጥ ይችላል። ይህም ከባድ የሆኑ ጉዳቶች እንደ ጉልበት እንግዲህ እንደ ድሮ አለመስራት እና የጉልበትን በቀላሉ ማጠፍ እና መዘርጋት አለመቻል፣ ከዛም ደግሞ ባለፈ ይሄ እዚህ ኒ አካባቢ ወይም ጉልበት አካባቢ የተከሰተው ኢንፌክሽን ወደ ሰውነት ተሰራጭቶ ሌላ ሴፕሲስ ሊያስከትል ይችላል ማለት ነው፣ በጣም ከባድ የሆነ የኢንፌክሽን ደረጃ ሊደርስ ይችላል። ስለዚህ ስለ ጉልበት ኢንፌክሽን ማወቅ በጣም አስፈላጊ ነው ማለት ነው ስለ አጋላጭ ምክንያቶቹ ስናነሳ እንግዲህ የጉልበት ኢንፌክሽንን ወይም ኒ ሴፕቲክ አርትራይትስን የሚያመጡት በዋነኛነት ባክቴሪያዎች ናቸው ብለናል። ግን ቫይረሶችም እንደገናም ደግሞ ፈንገሶችም ሊያስከትሉ ይችላሉ ማለት ነው። ስለዚህ እነዚህ ባክቴሪያዎች ብዙ ጊዜ በጉልበት መገጣጠሚያ ላይ በመገኘት የጉልበት መገጣጠሚያን በሚጎዱበት ጊዜ የሚከሰት በሽታ ነው ማለት ነው። ይህ በሽታ እንግዲህ በብዙ ምክንያቶች ሊከሰት ይችላል። በዋነኛነት እንግዲህ በሄማቶሎጂክ ሄማቶጂነስ የሆነ ስፕሪድ ነው። ይህም የምንለው እንግዲህ በደም ውስጥ ከሌላ ቦታ ኢንፌክሽን ይነሳና በደም ውስጥ አድርጎ ወደ ጉልበት በመሄድ የጉልበት ሴፕቲክ አርትራይትስ ወይም የጉልበት ኢንፌክሽንን ሊያስከትል ይችላል ማለት ነው። ይህም እንግዲህ ከሚሰራጭበት አንዱ ቦታ ከሚገኝበት ቦታ እንግዲህ የሽንት የሽንት ቧንቧ ኢንፌክሽን ያለባቸው ሰዎች፣ የቆዳ ኢንፌክሽን ያለባቸው ሰዎች ከቆዳና ከሽንት ቧንቧ ኢንፌክሽን በመነሳት ወደ ጆይንት ወደም ወደ ጉልበት መገጣጠሚያዎች በመሄድ እንግዲህ ይህንን ሴፕቲክ አርትራይትስ ሊያስከትል ይችላል ማለት ነው። ይህ አንደኛ ምክንያት ነው። ሌላኛው ደግሞ ቀጥታ እንግዲህ ጉልበት ጋር ያለው የቆዳ በሚመታበት ጊዜ እና አደጋ በሚደርስበት ጊዜ ዳይሬክትሊ ከዛው እዛው ጋር ኢንፌክሽን ሊከሰት ይችላል ማለት ነው። ወይም የጉልበት ሴፕቲክ አርትራይትስ ሊከሰት ይችላል ማለት ነው። ይህም የሚሆነው እንግዲህ በአደጋ ጊዜ ነው። ሹል የሆኑ ነገሮች ለምሳሌ ስንጥር ሊወጋችሁ ይችላል፣ እንጨት ሊመታችሁ ይችላል። ድንጋይ ወድቀው ሊሆን ይችላሉ። ብረት፣ የተለያዩ ምክንያቶች ማለት ነው። እንደገናም ደግሞ እዛ ጆይንት አካባቢ ወይም የጉልበት አካባቢ የቀዶ ሕክምና የሚደረግ ከሆነ የዛውኑ እንግዲህ ለጉልበት ሴፕቲክ አርትራይተስ ወይም ለጉልበት ኢንፌክሽን ሊያጋልጦት ይችላል ማለት ነው። ሌላኛው እንግዲህ የባክቴሪያዎች ዝርያዎች ናቸው። እነዚህ ከባክቴሪያ አይነቶች እንግዲህ በብዛት ስታፍሎኮክስ ኦሪየስ የሚባል የባክቴሪያ አይነት አለ እዚህ ምስል ላይ የምታዩት ማለት ነው። ይህ ነው እንግዲህ በብዛት ሴፕቲካርትራይተስ የኒን ሴፕቲካርትራይተስ ወይም የጉልበት ኢንፌክሽንን የሚያስከትለው ማለት ነው። ይህ ስታፎሪስ የሚባለው ማለት ነው። ይህም እንግዲህ በብዛት በቆዳዎቻችን ላይ ይከሰታል። ወይም በቆዳዎቻችን ላይ እና በአፍንጫዎቻችን አካባቢ ኖርማሊ አለ። እንግዲህ ይህ እንግዲህ አጋጣሚ ምክንያቶችን በመጠቀም ወደ ኒው ጆይንቶችን በሚሄድበት ጊዜ ኢንፌክሽንን ያስከትላል ማለት ነው። ወደ የጉልበት መገጣጠሚያዎችን በሚሄድበት ጊዜ ኢንፌክሽኖችን ያስከትላል። በቀጣይ እንግዲህ ስትሬፕቶ ኮከስ እና ኒዜሪያ ጎኖሪያ የሚባሉ የባክቴሪያ ዝርያዎች እንደዚሁ የጉልበት ኢንፌክሽንን ወይም የሴፕቲክ አርትራይተስን ሊያስከትሉ ይችላሉ ማለት ነው። ሌላኛው እንደ አጋላጭ ምክንያት እንግዲህ የያዝናቸው የበሽታ የመከላከል አቅማቸው የተዳከሙ ሰዎች እንደዚሁ ለሴፕቲክ አርትራይተስ ለኒ ሴፕቲክ አርትራይተስ የመጋለጥ እድላቸው በጣም ከፍተኛ ነው። ከነሱም መካከል እንግዲህ የስኳር በሽታ ያለባቸው፣ ካንሰር ያለባቸው እና ኤች አይ ቪ በሽታ ያለባቸው ሰዎች የበሽታ የመቀላቀል እና በሽታ የመቋቋም አቅማቸው በጣም ስለተዳከመ ለሴፕቲክ አርትራይትስ ለኒ ሴፕቲክ አርትራይትስ ወይም ለጉልበት የጉልበት ኢንፌክሽን የመጋለጥ እድላቸው በጣም ከፍተኛ ነው። ሌላው ደግሞ ጆይንት ሪፕሌስመንት ሰርጀሪ ያላቸው ለምሳሌ በብዙ ምክንያቶች የተጎዳ የእንትን ጆይንት ሊኖር ይችላል። የኒ ጆይንት ወይም የጉልበት መገጣጠሚያ ሊሆን ይችላል። በብዙ ምክንያቶች ከተጎዳ እና አርቲፊሻሊ መቀየር ካለበት እና ለምሳሌ ብረ ወይም አንዳንድ የአንዳንድ ማቴሪያሎች እንደ ጆይንት ሪፕሌስ ሊደረጉ ይችላሉ። በዛ በኩል ሊተኩ ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ለሴፕቲክ አርትራይትስ የመጋለጥ እድላቸውን በጣም ከፍተኛ ያደርጋል። አንደኛ ሰርጀሪ ስለሆነ እንደገና ኦፕን ነው የሚሆነው። ያ ማለት ለውጭው፣ ለአውትሳይድ ኢንቫይሮንመንት ለውጭው እንግዲህ የተጋለጠ ነው የሚሆነው። በዚህ የተነሳ ለኢንፌክሽን አንደኛ በእሱ ምክንያት ይጋለጣሉ። በዛም ከዛ በተረፈ ደግሞ ፎሬን ቦዲ ስለሆነ ተጨማሪ የማይታውቅ የውጭ ፎሬን ቦዲ በመሆኑ የተነሳ እዚህ ጋር ሪፕሌስ የሚደረገው እሱም ለኢንፌክሽን የመጋለጥ እድላቸውን በጣም ከፍተኛ ያደርጋል ማለት ነው። ሌላኛው ደግሞ የጉልበት መጎዳት ነው። ቅድም እንዳልነው ዳይሬክትሊ ጉልበት በሚጎዳበት ጊዜ፣ ስንጥሮች በሚወጉበት ጊዜ፣ ብረት እና ዳይሬክትሊ እዛ ጉልበት ጋር ያለው ቆዳ በሚሰነጠቅበትን ጊዜ ለባክቴሪያዎች አሪፍ የሆነ አክሰስ ኢንትሪ ፖይንት ይሰጣቸዋል እና በዚህም የተነሳ ዳይሬክትሊ ከቆዳ ላይ ያሉት እነዚህ ስታፎሬስ አይነት ያሉ ባክቴሪያዎች ዳይሬክት ወደ ኒ ጆይንት በመግባት እንግዲህ የጉልበት መጎዳትን ሊያስከትሉ ይችላሉ። የጉልበት ኢንፌክሽንን ሊያስከትሉ ይችላሉ ማለት ነው። ሌላኛው ደግሞ አደንዛዥ ዕፅ የሚጠቀሙ ሰዎች በመርፌ ለምሳሌ፣ አደንዛዥ ዕፅን የሚጠቀሙ ሰዎች ለእንትን የተጋለጡ ናቸው። እነዚህ ሄሮይን የሚባሉ አደንዛዥ ዕፆችን የሚጠቀሙ ሰዎች የበሽታ የመከላከል አቅማቸው እንደገናም ደግሞ ከአንድ ሰው ወደ አንድ ሰው ብዙ ጊዜ ሼር ስለሚያደርጉት ይህን መርፌ ማለት ነው። ይህንን የሚጠቀሙ ሰዎች ከአንድ ሰው ወደ አንድ ሰው ኢንፌክሽን የመተላለፍ ባክቴሪያ የመተላለፍ እድላቸው ከፍተኛ ነው። ሌላኛው ደግሞ አወጋጉን ያቁትም ጽዳት መጠበቅ የው። ጽዳት አጠባበቁንም ስለማያውቁ ወደ ሰውነቶቻቸው ወደ ደም እንትኖቻቸው ወደ ደማቸው ባክቴሪያዎችን ያስተላልፋሉ። ይህ ባክቴሪያ እንግዲህ በደም ስርጭት አማካኝነት ወደ ኒ ጆይንቶች በመሄድ ኒ ጆይንቶች ላይ ወይም የጉልበት መገጣጠሚያዎች ላይ ኢንፌክሽን ሊያስከትል ይችላል ማለት ነው። ስለዚህ እነዚህ አይነት አጋላጭ ምክንያቶች ለሴፕቲክ አርትራይተስ ወይም ለኒ ወይም ለጉልበት መገጣጠሚያ ኢንፌክሽን የመጋለጥ እድላቸውን በጣም ከፍተኛ ያደርጋል ማለት ነው። ምን አይነት ምልክቶችን ያሳያሉ ብለን ስና እንግዲህ ብዙ ጊዜ ከባድ የሆነ የጉልበት ህመም ይሰማቸዋል። ጉልበታቸው ላይ በጣም ከባድ የሆነ ህመም አለ። ከሌላው ደግሞ እንደዚህ እዚህ ምስል ላይ እንደምታዩት በጣም የኒ ጆይንታቸው በጣም ይቀላል። ከዛ ሙቀት ይሰማል ሲነኩት፣ ከተቃራኒው ሌላኛው የጉልበት መገጣጠሚያ ጋር ሲያነጻጽሩት በጣም ሙቀት አለው፣ ቀልቷል፣ አብጧል። እንደገና ደግሞ መገጣጠሚያውን መንቀሳቀስ ይከብዳቸዋል እና ወይት ቢር ማድረግ አይችልም፣ መሸከም አይችልም፣ ሌላኛው የሰውነታቸውን ክፍል መሸከም አይችልም። በጣም ከህመሙ የተነሳ ማለት ነው። ሌላኛው ደግሞ ማነከስ ብዙ ጊዜ በህፃናት ላይ መኖሩን አለመኖሩን ለማየት ስለሚከብድ ብዙ ጊዜ ህፃናት የሚያሳዩት ምልክት እንግዲህ ማነከስም በሚሄዱበት ጊዜ በሚራመዱበት ጊዜ ያነክሳሉ ማለት ነው። ሌላኛው እንግዲህ ትኩሳት እና ብርድ ብርድ የማለት ስሜት ይሰማቸው ይችላል። ይሄ ብዙ ጊዜ የሰውነት ኢንፌክሽን በሚከሰትበት ጊዜ የሚያሳዩት ምልክት አይነቶች ናቸው ማለት ነው። ስለዚህ እንደዚህ አይነት ምልክቶችን የሚያዩ ከሆነ ወዲያውኑ ቢኮዝ ኢመርጀንሲ ስለሆነ ማለት ነው። ሴፕቲክ አርትራይተስ በጣም ኢመርጀንሲ ነው ስ አን ኦርቶፔዲክ ኢመርጀንሲ እና ወዲያውኑ ወደ ሐኪም ቤት በመሄድ በቶሎ መፍትሄ ማግኘት አስፈላጊ ነው ማለት ነው። ካልሆነ ለብዙ ለጆይንቱ ራሱ ጆይንት ስፔሱ ራሱ ኢንፌክትድ ከሆነ በኋላ ድጋሚ እንዳትጠቀሙት ሊያደርግ ይችላል ማለት ነው። ድጋሚ መንቀሳቀስ እንዳትችሉ ሊያደርጋቸው ይችላል ስለዚህ፣ ቶሎ ብሎ መታከም ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ምን አይነት ጉዳቶችን ያስከትላል የምንለውን ስናይ፣ እንግዲህ የመገጣጠሚያ ውስጥ ያሉት እነዚህ ጉዳቶችን ያስከትል ካርቴሌጅ የተባሉትን ሊጎዳ ይችላል። ይህ ካርቴሌጅ በሚጎዳበት ጊዜ እንግዲህ በብዙ ጊዜ እነዚህ ጆይንቶች መገጣጠሚያዎች ማለት ነው። ከአንድ ሁለት አጥንቶች የሚገናኙበት ነው አደል? መገጣጠሚያ ስለዚህ እነዚህ ሁለት አጥንቶች ሲገናኙ እንዳይፋተጉ የሚያደርጉ እነዚህ ካርቲሌጆች አሉ። እነዚህ ካርቲሌጆች በሚበሉበት ጊዜ እና እዚህ ጋር እንደምታዩት ምስሉ ላይ ማለት ነው፣ በሚጎዱበት ጊዜ አንዱ አጥንት ከላኛው የታችኛው አጥንት ከላይኛው አጥንት ጋር ይፋተጋል። በሚፋተግበት ጊዜ መሄድ ይከብዳል፣ ህመም ይከሰታል። እንደገናም ደግሞ አጥንት ይበላል ማለት ነው። ስለዚህ በጣም መጥፎ ነው። የመገጣጠሚያ ጉዳቶችን ሊያስከትል ይችላል ማለት ነው። ከዛም ባለፈ ደግሞ ሴፕሲስ ሊያስከትል ይችላል። እዚህ ጆይንት ላይ ወይም የመገጣጠሚያ ቦታ ላይ የተከሰተው ኢንፌክሽን ወደ ሰውነት በደም አንጻር በደም አማካኝነት ወደ ሰውነት በመሰራጨት እንግዲህ የሰውነት ኢንፌክሽን ሊያስከትል ይችላል። ይህ የሰውነት ኢንፌክሽን የሚያስከትል ከሆነ እንግዲህ እስከ ሞት ድረስ ሊያደርሱ ኢንፌክሽኖችን ሊያስከትል ይችላል። ስለዚህ ቶሎ መታከም አለበት ማለት ነው። ሌላኛው ደግሞ ኦስቲኦማይላይትስ ማለት የምንለውን ኮንዲሽን ያስከትላል። ያም እንግዲህ ወደ አጥንት ሰርቆ በመግባት እንግዲህ እዚህ ምስል ላይ እንደምታዩት አጥንትን ይጎዳና የአጥንት ኢንፌክሽን ሊያስከትል ይችላል ማለት ነው። ስለዚህ እንደዚህ አይነት ጉዳቶችን ሊያስከትል ስለሚችል ቶሎ ብሎ መታከም አማራጭ ማድረግ ያስፈልጋል ማለት ነው። ሌላኛው ምን አይነት ምርመራዎችን ነው የምናደርገው ብለን ስናይ እንግዲህ አንደኛ ክሊኒካል ምርመራ ነው። ክሊኒካል ምርመራ የምንለው እንግዲህ ቅድም እንዳልነው ምልክቶቹ ምን አይነት ናቸው ብሎ ሐኪሙ በስክል ያያል። የጉልበት እብጠት ካለ፣ የጉልበት መቅላት ካለ፣ እንደገና ደግሞ ሙቀት ካለ እነዚህን በሙሉ ያያል። ያ ክሊኒካል ምርመራ እንለዋለን። ከዛ በተረፈ ደግሞ የላብራቶሪ ምርመራዎች አሉ። እነዚህ የደም ምርመራዎችን በማካሄድ የነጭ የደም ህዋሶች በጣም ከፍተኛ ከሆኑ የኢንፌክሽን ኢንፌክሽን እንዳለ ሊያመለክት ይችላሉ። እነዚህ አኪዩት ፌዝ ፕሮቲንቶች ደግሞ እንደነ ሲ ሪአክቲቭ ፕሮቲን ኤሬትሮ ኤስአር ወይም ኤሬትሮሳይት ሴድሜንቴሽን ሬት የምንለው ማለት ነው። እንደነዚህ አይነቶቹ በጣም ከፍ ካሉ ኢንፌክሽን እንዳለ እንደዚሁ ያስከትላሉ ማለት ነው። ሌላኛው ደግሞ የመገጣጠሚያ ፈሳሽ ምርመራ ነው። ያ ማለት እንግዲህ ኢፊዥን ያስከትላሉ በመገጣጠሚያዎች ውስጥ ያለው እንትን ውሃ ፈሳሽ ማለት ነው። በጣም እየበዛ ሄደው ያ ነው እንግዲህ የሚያጠው። ስለዚህ ያ ያበጠውን የጉልበት ኤሪያ ላይ ያለውን ፈሳሽ እንግዲህ በመውሰድ ውስጡ ምን አለ፣ ባክቴሪያዎች አሉ፣ ካልቸር ይደረግ ይችላል። ከዛ ደግሞ ባክቴሪያዎች አሉ፣ ሌሎኞችን ደግሞ ነገሮች ሩላውት ለማለቅ፣ ለምሳሌ ሪህ የሚባለውን በሽታ መኖሩን አለመኖሩን ለማየት ክሪስታሎች አሉ ወይ የሚለውን ያ ያሉ ማለት ነው። ስለዚህ የመገጣጠሚያ ፈሳሽ ምርመራ እንደ አንደኛው ምርመራ ነው። ሌላኛው ደግሞ የምስል ምርመራዎች ናቸው። እነዚህ እዚህ ጋር እንደምታዩት ኤክስሬዎች በማየት እንግዲህ የጆይንት ስፔሱ በጣም ናሮ ሆነ አልሆነ ካርቲሌጆች ተጎዱ አልተጎዱ የሚለውን ማየት እንችላለን። ከዛ ደግሞ አልትራሳውንድ በማየት በጆይንቶቹ ማዕከል ያለው ስፔሱን እንደገናም ደግሞ ኢፊውዥን አለ ወይ የፍሉድ ወይም ፈሳሾች በደንብ በውስጡ ተከማቹ ወይ የሚለውን እናያለን። እንግዲህ ሌላኛው ደግሞ ኤርሊ እነዚህ ኤምአርአይ እና ሲቲ ስካን ደግሞ ኤርሊ ለሆነ ሴፕቲክ አርትራይተስ ወይም ኤርሊ ለሆነ የጉልበት ኢንፌክሽን እነዚህ ኤክስሬ እና አልትራሳውንድ ብዙ ጊዜ እንትን ሊያይሉ ይችላሉ ማለት ነው። በስተክል ቶሎ ፒካፕ ላድርገው ላያዩ ይችላሉ። ስለዚህ በኤምአርአይ እና በሲቲ ስካን በማየት እንግዲህ ምን ተከሰተ የኢንፌክሽኑ አለው የለም የሚለውን ልንመረምር እንችላለን ማለት ነው። እንዴት ነው የምናክመው ብለን ስናይ እንግዲህ የቀዶ ጥገና ሕክምና ነው በዋነኛነት ማለት ነው ይሉ ው የቀዶ ሕክምና ጥገናው ማለት ነው። ይሄ በመገጣጠሚያዎች ውስጥ ያለው ፈሳሽ ወይም ኢንፌክሽኖች ለማስወገድ እና እንደገናም ደግሞ እንዳይብስ እና ወደ ተጨማሪ ጉዳት እንዳያስከትል ያደርጋል። የቀዶ ሕክምና ማለት ነው። ከዛ ደግሞ በተጨማሪ የፀረ ባክቴሪያ ያስፈልጋል። ይህም ዋነኛ የሆነ ህክምና ነው። ያ ማለት እንግዲህ በመጀመሪያ በደም ውስጥ በደም ስር የሚወሰድ የጸረ ባክቴሪያ እንሰጣለን። ከዛ በኋላ እንግዲህ ያንን ከወሰደ በኋላ ኢንፌክሽኑን መቆጣጠር ስንጀምር ወደ አፍ የሚወሰድ ወይም ወደ ኪኒን የሚወሰድ ልንቀይር እንችላለን ማለት ነው። ብዙ ጊዜ እንግዲህ እነዚህ ቅድም እንዳልነው ስታፍ አውረስን ሜትሲሊን ሬዚስታንሱን ሴንሲቲቭንም አንድ ላይ ከበር የሚያደርግልን እንደገናም ደግሞ እነዚህ ስትሬፕቶኮከስ፣ ኒዘይሪያ ጎኖሪያ እነዚህን በሙሉ የሚያክሙ መድኃኒቶች ይሰጣሉ ማለት ነው። እነዚህ ጸረ ባክቴሪያ ካልተሰጠ የቀዶ ሕክምና ብቻውን ማድረግ እንትን ፈውስ አይደለም። ህክምና አይደለም። ስለዚህ የቀዶ ጥገናውንም እንደገና ደግሞ የጸረ ባክቴሪያንም አንድ ላይ ማካሄድ አለብን ማለት ነው። እንደ ህመም ማስታገሻ ብዙ ጊዜ የሚመከረው ነንስቴሮድ አንቲ ኢንፍላማቶሪ ድራጎች ናቸው። እነዚህም ደግሞ እንደ አይቡፕሮፊን የአይቡፕሮፊን አይነት ሆኖ ደግሞ እነዚህ ጎፈን የሚባሉ አሉ ማለት ነው። የአይቡፕሮፊን በፈሳሽ መልክ በጄል መልክ ከሆነ ጎፈን እንለዋለን ማለት ነው። ስለዚህ እንደነዚህ አይነት መድኃኒቶችን የህመም ማስታገሻ መድኃኒቶችን ሊጠቀሙ ይችላሉ ማለት ነው። ለማስታገሻ ሌላ ደግሞ የቀደው ህክምና ከተካሄደ በኋላ ጸረ ባክቴሪያ ከተወሰደ በኋላ እና ከታከሙ በኋላ ፊዚካል ቴራፒ ያስፈልጋል ማለት ነው። ያ ማለት እንግዲህ አካላዊ ጉዳት ደርሷል፣ ኒው ተጎድቷል ወይም የጉልበት መገጣጠሚያ ተጎድቷል። ይህ ከተጎዳ በኋላ ወደ ድሮ ወዳለው ተግባር እንዲመለስ ለማድረግ እንግዲህ የአካል ብቃት እንቅስቃሴዎች አሉ። ጆይንቱ በትክክል ይሰራል ወይስ አይሰራም የሚለውን ቼክ ማድረግ ያስፈልጋል። ስለዚህ እንደነዚህ አይነት ፊዚካል ቴራፒዎችን በማድረግ ህክምና ማድረግ ይችላል ማለት ነው። መጀመሪያ የቀዶ ህክምና፣ ከዛ ጸረ ባክቴሪያ፣ ከዛ ህመም ማስታገሻ አንድ ላይ ማለት ነው። ከዛ ደግሞ የፊዚካል ቴራፒ መጨረሻ ላይ ኢንፌክሽኑን ከተቆጣጠርን እና ካለቀ በኋላ ማለት ነው ማድረግ ይቻላል ማለት ነው። ሌላኛው ደግሞ እንዴት ነው የምንከላከለው? መከላከያ መንገዶቹ ከላከላ መንገዶቹ ምንድናቸው የሚለውን ስናይ እንግዲህ ዋነኛው መጀመሪያ ለምሳሌ አሁን የጉልበት ጉዳት የሚደርስ ከሆነ የጉልበት አካባቢ ያለውን ነገር ቁስልም ቢሆን በአፋጣኝ የሆነ እንክብካቤ ማድረግ በአፋጣኝ የሆነ ማከም ከዛ ደግሞ የጸረ ባክቴሪያዎችን መጠቀም ያው እንደ ፕሪቬንቲቭ ማለት ነው ወደ በኋላ የኒ ሴፕቲክ አርትራይተስ ወይም የጉልበት ኢንፌክሽን እንዳይከሰት ማለት ነው። ቅድመ ጥንቃቄ ያስፈልጋል። ጸረ ባክቴሪያ ማድረግ ከዛ በኋላ ትክክለኛ የቁስል የሆነ እንክብካቤ ማድረግ ያስፈልጋል። ሌላኛው ደግሞ የደም ስኳር መጠንን መቆጣጠር ነው። የደም ስኳር መጠንን ስንቆጣጠር እንግዲህ የደም ስኳር በራሱ የሆነ የበሽታ የመከላከል አቅማችንን ይቀንሳል ብለናል ቅድም። ስለዚህ የምንቆጣጠር ከሆነ እና በስትክክል ኖርማል ሬንጅ ውስጥ የምናደርገው ከሆነ የበሽታ የመከላከል አቅማችን እንዳይዳከም ያደርጋል ማለት ነው። ሌላኛው አደንዛዥ ዕፅ የምትጠቀሙ ከሆነ ለሴፕሲስ ወይም ለባክቴሪያ የመጋለጥ እድላችሁ በጣም ከፍተኛ ስለሆነ እሱንም አለማድረግ ነው። እነዚህ ውፍረት መቀነስ፣ የአካል ብቃት እንቅስቃሴ ማድረግ፣ ማጨስን ማቆም፣ አልኮልም መቀነስ ወይም ማቆም ተጨማሪ የሆነ የመከላከያ ዘዴዎች ናቸው ማለት ነው። ሌላኛው ደግሞ በተጨማሪ እነዚህ ካንሰር ካለ እንደገናም ደግሞ ኤች አይ ቪ ካለ መድኃኒት ቶሎ መሻት እና መድኃኒት ማድረግ አስፈላጊ ነው ማለት ነው። ውድ ተመልካቾቼ እስካሁን ድረስ የተከታተላችሁኝ ስለ ኒ አርትራይትስ ወይም ስለ ኒ ስለ ጉልበት መገጣጠሚያ ኢንፌክሽን ነበረ። በሌላ ቪዲዮ እስክንገናኝ ድረስ መልካሙን እየተመኘላችሁ ጥያቄ ካላችሁ ከታች ኮመንት ሴክሽኑ ላይ ያቀርቡልኝ። ከዛም ደግሞ ሌላ መስራት መማር ስለምትፈልጉት የጤና ርዕስ ያስቀምጡልኝ ኮመንቱ ላይ ላይክ፣ ሼር እና ለሚጠቅመው ሰው ሼር ያደርጉልኝ። አመሰግናለሁ መልካም